በታሪክ የሰው ልጆችና መላእክት እንደተጋቡና ልጆችንም እንደወለዱ ታውቃላችሁ። እነሆ ካላወቃችሁ ዛሬ እኔ ልንገራችሁ። ይህንን የምነግራችሁ ከራሴ ፈጥሬ አይደለም። ይህንን የተናገረው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። የአዳም ሰባተኛ ትውልድ የሆነው ሄኖክ የሰው ልጆች ከበዙ በኋላ እንዲሆነ ይላል፣ መልከ መልካሞችና ደመግቡ ሴት ልጆች ተወለዱላቸው የሰማይ ልጆች መላእክትም ይላል፣ እነርሱም አይተው ወደዷቸው እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ አሉ ይልና ከመረጧቸውም ሚስት ለራሳቸው ወሰዱ ይላል። ከዛም አልፎ ለየት ያሉ ልጆችም እንደወለዱ ይገልጻል። የተወለዱትም ልጆች ስማቸው ኔፍሊም ይባላል። ስለ እነዚህ ኔፍሊሞች መጽሐፈ ሄኖክ ላይ ብዙ ነገር የተጻፈ ሲሆን በተጨማሪም ስለ ሳጥናኤል አወዳደቅም ሰፍሮ ይገኛል። ጊዜው ጨለማ ስለነበረ አንዱ አንዱን መልአክ ያየዋል፣ በተለይ አካላቸው ብርሃናማ ስለነበረ ይተያያሉ። ምንም ረቂቃን ፍጥረታት ቢሆኑም ቅሉ ጊዜው ጨለማ ስለሆነ መኑ ፈጠርነ፣ ማን ፈጠረን ወደሚል ምርምር ውስጥ ገቡ። እንግዲህ ለመጀመሪያ ጊዜ አጋይስት ላይ የተሾመው ሳጥናኤል ፈጠርኳችሁ ልበል ብሎ እንዳሰ ሰበሰበ አስቦም እንዳልቀረ አነ ፈጠርኩ ክሙ እኔ ፈጠርኳችሁ እንዳለ ፈጥረ አሳየን ባሉት ጊዜ ደግሞ በተለይ አራቱን ነባር ንጥረ ነገሮችን አሰናስሎ ሊፈጥር ሙከራ እንዳደረገና ወደ እሳቱ ሲደርስ እንዳልተሳካለት በዚህም ሐሰተኛ መንገዱ እንደታወቀና ግማሹ አዎ ፈጠርከን ብሎ እንዴት እንደሰገደለት ግማሹ እንዴት እንደተጠራጠረ ግማሹ ደግሞ እንዴት ፈዞ እንደቀረ በተለይ ደግሞ ቅዱስ ገብርኤል ከሰራዊቱ ጋር እንደተቃወመውና የሱን ቃል ሌሎች መላእክት እንደሰሙና ጠዋት አካባቢ ላይ ደግሞ ታላቅ ብርሃን ኖርዶ ወርዶ መላእክትን ባጥለቀለቃቸው ጊዜ ይህ ብርሃኑ ዕውቀት ሆኖአቸው ወደ ጥበብና ወደ ዕውቀት ገብተው እንደተቃወሙት። መጨረሻ ላይ ግን ፍልሚያ እንዳነሳ ከነሱ ጋርም እንደተዋጋ በተለይ በውጊያ ጊዜ በሶስተኛው ድል እንደተነሳ እንደወደቀ በስፋት ተጽፏል። ይህ ራሱን ችሎ አንድ መርሃ ግብር ይሆናል የሚል እምነት አለኝ። ዛሬ ግን ስለ ኔፍሊሞች ነው የምናነሳው። እንግዲህ ቅድም እንደነገርኳችሁ ሳጥናኤል በወደቀ ጊዜ ግማሾቹ አብረውት ወደ ጥልቁ ሲወድቁ ግማሾቹ ደግሞ በአየር ላይ ቀርተዋል። ዛሬ ላይ የአየር አጋንንት ይባላሉ። በተለይ ሰው ሲሞት የጻድቁን ነፍስ አይነኩም፣ ግን ያስደነግጣሉ። የአጡውን ግን እየቀጠቀጡ የሚሄዱ ናቸው። ምድር ላይ የወደቁት በተለያዩ በሽታና ደዌ ሰውን እያሳመሙ እንደሚኖሩ ብዙ የስነ ፍጥረት መጻሕፍት ይጠቁማሉ። ለዛሬ እዛ ውስጥ አልገባም። ዛሬ የምንነጋገረው ኔፍሊሞች እንዴት ተፈጠሩ ከሰው ልጆች ጋር የተጋቡት መላእክት እነዛስ በእውኑ መላእክት ናቸው አይደሉም የሚለውን ከመጽሐፈ ሄኖክ እያጣቀስን የምንዳስስ ይሆናል። በነገራችን ላይ በ 18 ኛው ክፍለ ዘመን ጀምስ ብሩስ ይህንን መጽሐፍ ይዞ ከኢትዮጵያ ስለሄደ በተለይ መጽሐፈ ሄኖክን በመውሰዱ መጽሐፉ ላይ የሚደረጉ ጥናቶች የበለጠ እንዲስፋፉ በማድረግ ለባርማዷ አጥኔዎች በር የከፈተ ሆኖላቸዋል። ስለዚህም በስፋት እናወራለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮመንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። እንግዲህ ራእይት ይባላሉ፣ በእኛ አጠራር ኔፍሊም ይባላሉ። አንዳንዶች የስሙ ትርጉም ግዙፋን ማለት ነው ይላሉ፣ ግማሾቹ ደግሞ ኔፍሊም ማለት መነሻው የዕብራይስጥ ቋንቋ ነው ይላሉ። ነፈለ ወይም መውደቅ ማለት ነው የሚሉም አልጠፉም። በተለይ ሮናልድ ሄንደል ሲተረጉመው የወደቁት ብሎ ጠቅሷቸዋል። የግዕዙ መጽሐፍት ደግሞ ራእይት ይላቸዋል፣ ደግሞ የአማርኛው ኔፍሊም ይላቸዋል። ኔፍሊም እንግዲህ የወደቁ መሆናቸውን ወይም ጃይንት ግዙፋን መሆናቸውን ነው የሚጠቁመው። የሚገርመው ስለ እነዚህ ራእይት ወይም ኔፍሊሞች ለመጀመሪያ ጊዜ ጽፎልን የምናገኘው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። እንግዲህ መጽሐፈ ሄኖክ ስለ እነዚህ ነገሮች በዝርዝር የጻፈ የመጀመሪያው መጽሐፍ ነው። ግን መጽሐፈ ሄኖክ በብዙ ሀገር ተቆራርጦ ተበታትኖ ያለ እንጂ እንደ ኢትዮጵያ በምልክት ወይም በሙሉ መዛግብትነት የተገኘ አልነበረም። ኢትዮጵያ ግን ለብዙ ዘመናት ይህንን መጽሐፍ ሲነበብ ሲተረጎም ሲመሰጠር ሲራቀቅ ሲተነተን በሊቃውንቱ እጅ ስለነበር መጽሐፈ ሄኖክ ለኢትዮጵያውያን እንግዳ አልነበረም። በኋላ ግን በ18ኛው ዘመን ጀምስ ብሩስ ይህንን መጽሐፍ ይዞ ከኢትዮጵያ ስለሄደ በተለይ መጽሐፈ ሄኖክን በመውሰዱ መጽሐፉ ላይ የሚደረጉ ጥናቶች የበለጠ እንዲስፋፉ በማድረግ ለባህር ማዶ አጥኚዎች በር የከፈተው ነውላቸዋል ከመጽሐፈ ሄኖክ መስፋፋት በኋላ እንደገና የኔፍሌሞች ጉዳይ ብድግ ብሎ እስከዛሬ ድረስ ያልተቋረጠ ምርምር እየተደረገበት

ስለ ጀምስ ብሩስ ግን የተወሰነ ነገር ልነግራችሁ ፈልጋለሁ። ጀምስ ብሩስ እንግዲህ ከ1730 እስከ 1794 የነበረ የስኮቲሽ ተጓዥ ነው። በተለይ የአባይን ምንጭ ለማግኘት በጣም በብዙ የጣረ ሰው ሲሆን በመላው ዓለምም ለዚህ ምርምሩ የተንከራተተ የተጓዘ ተጓዥ ነው። ጀምስ ብሩስ በኤንድበር ዩኒቨርሲቲ ነው የመጀመሪያ ሕግን ያጠናው። በጣም ከፍተኛ የሆነ የቋንቋ ክህሎት ያለው ሲሆን አረብኛ፣ ስፓኒሽኛ፣ ፖርቹጊዩስ ይችል ነበረ። ከዚህም አልፎ የግዕዝ ቋንቋ ሊያገኝም ይችል እንደነበር ዶክተር ሮዳስ ይናገራል። በተለይ የካቲት 177 ወደ ጎንደር በመጣ ጊዜ ያኔ ንጉሠ ነገሥት ተክለ ሃይማኖት ሁለተኛውና ራስ ሚካኤል ስውል አቀባበል አደረጉለት። በስፖርት የዳበረ ሰውነቱና ረጅም ቁመቱ የግዕዝ እውቀቱ ሲጨመርበት በጣም በጣም ተወዳጅ አደረገውና ጥሩ አቀባበል ተደርጎለት ሁለት ዓመት በኢትዮጵያ ተቀመጠ። በዚህም ጊዜ የተለያዩ የኢትዮጵያ ብራና መጻሕፍትን ሲያገላብጥ ሲመረምር፣ ሲራቀቅባቸው ቆየ። ሌላው ደግሞ ለመድኃኒትነት የሚውሉ እጽዋትንም እንደዚሁ ሲሰበስብ ቆየ። በመጨረሻም ግን ሶስት የሄኖክ ኮፒዎችን ይዞ ወደ ባህር ማዶ ሲሄድ በባህር ማዶ አጥኔዎችና ተመራማሪዎች ዘንድ ከፍተኛ የሆነ ክብር ተጎናጸፈ። በመቀጠልም አንደኛውን ኮፒ ለፈረንሳይ ንጉሥ ለልዊ 15ኛውን የሰጠው፣ ለልዊ 15ኛ የሄኖክን አንደኛውን ኮፒ ወስዶ ባስረከበ ጊዜ በጣም ነው የተደነቀው። ምክንያቱም መጽሐፈ ሄኖክ በተቆራረጠ መልኩ እንጂ እንደዚህ በሙሉ ሰነድነት አልተገኘ በጣም ነው የተደነቀው። ይህ መጽሐፍም አሁን በፈረንሳይ ብሔራዊ ቤተ መጽሐፍት ይገኛል። ፓሪስ ናሽናል ላይብረሪ ሄዳችሁ ማየት ትችላላችሁ። የቀረው ደግሞ ወደ ኦክስፎርድ በተለይ ወደ ፖዴሊያን ቤተ መጽሐፍት ተላከ። ቀሪው ደግሞ አንድ ኮፒ እሱ ጋር ቀረ። አሁን ግን ያ ኮፒ እንደገና ወደ ቦዲሊያን ሄዷል። የመጻፈ ሄኖክ ጥናት እንደገና እንዲንሰራፍ አደረገውና የኢትዮፒክ የሄኖክ መጽሐፍ በማለት በግዕዝ የተጻፈውን ማጥናት ጀመሩ። ጀምስ ብሩስ ከኢትዮጵያ ከተመለሰ በኋላ ከ10 ዓመታት በኋላ በ1768 69 1777172 ያደረጋቸው የናይል መነሻን ለማወቅ የተደረጉ ጉዞዎች በሚል ትራቭልስ ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል ኢን ዘ ኢርስ ብሎ በጠቀስኩላችሁ ዓመታት በአምስት ቅጾች በ3000 3 ገጾች አሳትሞ አስገራሚ ጽሑፍ አስነብቧል። የጀምስ ብሩስ መጽሐፍ በጣም የሚገርመው ወደ 3000 ገጾች ነያዘው የአባይ ምንጭን ፍለጋ የተጓዘውን ጉዞ ነው። እንግዲህ በአምስት ቅጽ በ3000 ገጾች በትልቅ መጽሐፍ ያሳተመው። ከዚህ በኋላ በፈረንሳይ፣ በእንግሊዝ፣ በሌሎችም ተመራማሪዎች የሄኖክ መጽሐፍት በስፋት መመርመር ተጀመረ። በኋላ የሙት ባህር ዴድ ሲል ስክሮል ጥቅሎች በ1946 ተገኙ። በ1956 ደግሞ ቁምራን የተገኘ ሲሆን ይህም ግኝት 11 ዋሻዎች ላይ ከፍተኛ አሰሳ በመደረጉ ነው ነው። ወደ 981 ጥንታውያን መዛግብት በ11 ዋሻ ውስጥ የተገኙ ሲሆን ከተገኙትን መጻሕፍት መካከል የሄኖክ አንዱ ነው። ነገር ግን የተወሰነ ቁርጥራጭ ክፍሉ ነው የተገኘው። የኢትዮጵያው ግን በሙሉ የተገኘ መዝገብ በመሆኑ ዘኢትዮፒክ ሄኖክ በማለት ብዙ ጥናቶች ተደርጎበታል። በተለይ ሄኖክ ስለ ዘመን ቀመር ብዙ ነገር ስላለ በስፋት ምርመራ ተደርጎበታል። ግን በጣም ትኩረት ከሳበው መካከል ሄኖክ ስለ ኔፍሊሞች የተናገረው ነገር ነው። ይህም በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቦ ምርምሩ ቀጠለ። ምርምሩ ሰፋና ብዙ ጥናቶች መቅረብ ጀመሩ። ስለ ኔፍሌሞች እስካሁን እንቆቅልሹ አልተፈታም ሚስጢር ሆኖ መቆየቱንም ዶክተር ሮዳስ ይናገራል። መለስ ብሎም ዶክተር ሮዳስ ቁልፉን በመያዝ ለመክፈት እንደሚሞክሩ ይናገራል። ለማንኛውም ሄኖክ እንዲህ ብሎ ጽፏል። መጀመሪያ ስለ እነዚህ ቃል በቃል ያለውን ነግራቸዋለሁ። የአዳም ሰባተኛ ትውልድ የሆነው ሄኖክ የሰው ልጆች ከበዙ በኋላ እንዲሆነ ይላል መልከ መልካሞችና ደመግቡ ሴት ልጆች ተወለዱላቸው። የሰማይ ልጆች መላእክትም ይላል እነርሱም አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ አሉ ነው የሚለው። ሄኖክ እንግዲህ ምንድነው እዚያ ላይ የሚለው የሰው ልጆች ከበዙ በኋላ ደምግቡ ሴቶች እንደተወለዱ ይናገራል የሰማይ ልጆች መላእክትም እነርሱን አይተው ወደዷቸውና አንዳንድ ሴቶች እንምረጥ ልጆችንም እንውለድ አሉ ይላል ይቀጥልና ሄኖክ የነዚህን አለቆች ስመ አዚያ እንደሚባልና ቁጥራቸውም ደግሞ ወደ ሁለት መቶ እንደሚጠጋ ጭምር ነው የጻፈው እና ስማቸውን በዝርዝር ጽፏል መጽሐፉ ላይም ማየት ትችላላችሁ? በተለይ ለሰው ልጆች ያስተማሩትም እግዚአብሔር የማይወደውን ክፉ ስራ ሲሆን ሚስቶች ካገቡ በኋላ ደግሞ ጸንሰው ሚስቶቻቸው የወለዱት ልጆች ደግሞ ኔፍሊሞች እንደሆኑና ቁመታቸው ወደ ሦስት ሺህ ክንድ የሚደራርሱ ኔፍሊም የሚባሉት እንደተወለዱ ይጽፋል። እነዚህም በተለይ ሚስጥራዊ ነገሮችን ሁሉ ለሰው መነገር መገለጥ የሌለበትን ሁሉ መግለጥ እንደጀመሩ በተለይ በተለይ ካስተማሩት መካከል ተውላጥ ዓለም ወይም የዓለም ለውጥ የሚለው በጣም አስገራሚ እንደሆነ ተመራማሪዎች ያነሳሉ። ይህም የአንዱን ጽንስ በአንዱ ውስጥ ማሳደር ሲሆን ይህም በእግዚአብሔር ዘንድ እጅግ የሚያሳፍር ሥራ ነው። ሰውን ይላሉ መተርጉማኑ ሊቃውንት ፈረስን በቅሎ ማድረግ፣ በቅሎን ደግሞ ወደ ሰው መለወጥ። ዛሬ በጄኔቲክሱ ጥበብ በጣም አስቀያሚ ሥራዎች በምድር ላይ እየተሰሩ እንመለከታለን። እግዚአብሔር ከጠላው ሥራዎች መካከል አንዱ እንደሆነ ዶክተር ሮዳስ ይናገራል። የሰው ዘር ወስደው በቅሎ ውስጥ ማድረግ፣ የነዛን ዘር ወስደው ደግሞ ሰው ውስጥ የመክተት ነገር፣ ከዛም ሃይብሪድ የሆኑ በጣም አስፈሪ ፍጥረት እንዲወጡ የማድረግ ነገሮች ይሰራሉ። ዴኔን የማዛባት ስራም ያኔ ስለመጀመሩ ተመራማሪዎች ይናገራሉ። ከመላእክት ጋር ግንኙነት ካደረጉ በኋላ ሰዎች ከባድ ነገሮችን መግለጽ ጀመሩ። ከባድ ቅይሮች ነው መስራት የጀመሩት እና በማዳቀል ሂደት ዘረመልን የማዛባት ሂደት ነበረ። ዛሬም እንደዚህ አይነት ነገሮች እንደሚሰሩ በድብቅ ይነገራል። የምናውቀው ነገር ግን የለም። ከዚያ ይቀጥልና ሄኖክ ከእግዚአብሔር ሩፋኤል ታዞ ውጌ ያስተማራቸውን አዛዝ ኤልን እጅና እግሩን አስሮ ዱዳኤል በምትባል ቦታ የነበረች ምድረ በዳን ከፍቶ ጨለማ ውስጥ እንዳሰረው በላዩም ጠማማና የሻፉ የሚባል ስልስል ድንጋዮችን እንደገጠመበት እስከ ፍርድ ቀንም ድረስ ብርሃንን እንዳያይ እንደተሸፈነ ሄኖክ ጨምሮ ጽፏል። ሌላ ደግሞ ሰባ ትውልዶች ይላቸዋል። እንደገና በምድር ኮረብታ በታች ደግሞ እንደታሰሩም ጭምር ይጽፋል። ከዛ በኋላ ከእሳቱ በታች ወዳለ የጭንቅ ቦታ እንደሚወሰዱና በግዞት ቤቱ ይዘጋባቸዋል፣ የሚል በጣም ሚስጥራዊ ነገርን ጽፏል። ሰባቱ ሰባው ትውልዶች እነማን ናቸው? አዛዝኤል የታሰረበት ዱዱኤል የምትባለው ቦታ የት ናት? ሻፉ ደንጌ የተገጠመበት ቦታ ምንድን ነው? ይህ ሁሉ ምስጢር ነው። መጽሐፈ ሄኖክን የሚያጠኑ ሁሉ እነዚህን ሁሉ ምስጢሮችን ሁሉ ያብሰለስላሉ። የኔፍሊም ጉዳይ ይህ ብቻ አይደለም። ሙሴም ደግሞ እንደገና ጨምሮ ጽፏል። ሙሴ እንዲህ ይላል። በተለይ ኦሪቱ ላይ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰው ሴት ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሚስት ለራሳቸው ወሰዱ፣ በማለት ይጽፋል። እንደ እግዚአብሔር ልጆች የሰውን ሴት ልጆች አዩ ይላል ዘመኖቻቸውም ወደ መቶ ሃያ ዘመን እግዚአብሔር እንደወሰነባቸው ልጆችን በወለዱ ጊዜ ስማቸው ሃያላን ተብሎ እንደተጠራ ሰፋ ያለ ጽሑፍ በተለይ ዘፍጥረት ስድስት አካባቢ ላይ ጽፏል። ይህ ሁለተኛው ሶርስ ነው። ሦስተኛው ኩፋሌ ላይ ነው። ኩፋሌ ላይም ተመሳሳይ ነገር ነው የሚጽፈው የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ ይላል እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም ይላል የእግዚአብሔር መላእክትን በዚህ እዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚህም ያዩአቸው መልከ መልካሞች ነበሩ። ከመረጧቸው ሁሉ ሚስቶችን ሊሆኑ ወሰዷቸው። ወንዶች ልጆችንም ወለዱላቸው እነዚህም ራእይት ወይም ኔፍሊሞች ናቸው፣ በማለት ኩፋሌ ቁጭ አድርጎ ይጽፈዋል። እንግዲህ በዚህ መልክ ኔፍሊሞች እንደተፈጠሩ ዶክተር ሮዳስ ያብራራል። እናንተስ በዚህ ጉዳይ ምን አስተያየት አላችሁ? የዛሬው ፕሮግራማችን ይህንን ይመስላል። እናንተም በዛሬው ፕሮግራማችን ያላችሁን አስተያየት እንደተለመደው ኮመንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ ያበቃው መልካም ጊዜን ተመኘው።